በተለይ የከበሩ ማዕድናት አካባቢ ያለው ስማግሊንግንም ይቀንሳል። አንድ አካባቢ ሮያሊቲ ከፍ ያለ ያስከፍላል፣ ሌላ አካባቢ ዝቅ ያለ ያስከፍላል። አንዱ እንደውም አንዳንዴ ዌቭ ያደርጋል የተለየ ኢንሴንቲቭ ይሰጣል፣ ሌላው አይሰጥም። ሶ ይሄ በአንድ ቋት በጋራ የህግ ማዕቀፍ ካልተመራ በእኛ በክልሎች በጎ ፍቃድ የሚከናወን ከሆነ እንደ ሀገር ልናገኝ የሚገባውን ጥቅም የሚያስቀር ነውና እሱ ላይ መሰራት አለበት፣ የህግ ማዕቀፍ መዘጋጀት አለበት ተብሎ የቀረበው በጣም ተገቢ ነው። እነዚህ በተለይ የትራንስፓረንሲ የአካውንታቢሊቲ የመረጃ የተባለው እና መርህን ተከትሎ ብቻ መስራት በመስሪያ ቤቶች ይሄ ደግሞ ክልሎች እንዲሳተፉበት እንዲያውቁ የማድረጉ ጉዳይ ለፌዴሬሽን ምክር ቤትም የማሳወቅ ጉዳይ ሚኒስትሩ መስሪያ ቤቶች በበጀት እና በፋይናንስ ስርዓቱ ገንዘብ ሚኒስቴር ስለሚያስተባብራቸው ይህንን ከፌደራል ሚኒስቴር መስሪያ ቤቶችና ተቋማት ጋር ሆነን የምንከታተለው ነው የሚሆነው። እነዚህ ግራንት መስጠት የጀመሩ የሚል የተወሰነ ሰባት ተቋማት የተጠቀሱ ይመስለኛል፣ ብዙም አይመስለኝም ሪሶርሱ። እነሱም ቢሆን ስርዓቱን ተከትሎ የግድ ማሄድ ይኖርባቸዋል። እኛም ኃላፊነቱን ወስደን ተከታትለን የምናረማቸው ነው የሚሆነው። ባለፉት ሰባት ዓመታት ከፍትሃዊ ልማት ተጠቃሚነት አንጻር የተሻለ ውጤት እንዳለ ነው እንደ መንግስት የምንገነዘበው። ይህንን ግን ያሉብን ክፍተቶች የበለጠ አርመን የምንሄድ መሆኑን በደንብ ማየት ያስፈልጋል። አንዳንዶቹ በተለይ ቻናል ስሪ ላይ የሚሰሩት ማለት ነው። ስለ ቻናል ስሪ ነው እየገለጽኩ ያለሁት። እንደምታውቁት እነዚህ የልማት ወጫቸውና የአስተዳደራዊ ወጫቸው የተገደቡ ነው እየተገደቡ ነው። አሁን አንድ በአገር ደረጃ ያለ ትልቅ ድርጅት ልጅ የልጅ ልጅ ምናምን እየፈጠረ ስም እያወጣ አድሚኒስትሬቲቭ ወጪውን በከፍተኛ ካልነው ውጭ ካስቀመጥነው ያስቀመጥነውን። ምንድነው የልማትና የአስተዳደር ወጪ ጥምረት ወይም ሬሽዮ በአስተዳደራዊ ወይም በአደረጃጀት ምክንያት አፈርድሜ እያበሉት ነው። ያ ብቻ ሳይሆን ለቁጥጥርም አስቸጋሪ እየሆኑ ነውና ይሄ በደንብ ሲሪየስሊ ብታይ ቴክኒካሊ መታየት ያለበት ነገር ነው። ችግር ነው ብለን ብቻ የምናልፈው አይደለም። ቲንክ ትልቅ ክፍተት ያለብን ይመስለኝ ይሄ ቻናል ስሪ አካባቢ ነው። ቻናል ስሪ አካባቢ ሲሪየስ የሆነ ጥናትም ይፈልጋል። እንዴት ገበርን እናርገው እንዴት እንግዲህ እንደ የሪሶርሱ አይነት ነው። አንዳንዱ ሪሶርስ ስፔሲፊካሊ ከሰጪው አገር ፖሊሲ ጋር የተገናኘ ይኖራል። እንደዛ በሚኖርበት ጊዜ በግድ እንደዚህ እዚህ ጋር ሄደ ይሄን ካልሰራህ እንለውም። እንደ ፕሮግራሙ ይዘትና አይነት ይሆናል። እንደዛም ሆኖ ምን እናርግ የሚለውንም በደንብ ማጥናት የሚፈልግ ነው የሚመስለኝና በዚህ ደረጃ ማየት ነው። ክፍፍሎችን በአሰራር ደግፎ ክልሎች ተጠቃሚ የሆኑበት ሁኔታ ስላለ ይሄን ፌዴሬሽን ምክር ቤት በዚህ ጉዳይ ለማሳካት ያሳየው አመራርን ለማድረግና በዚሁ እንዲቀጥል ለማለት ነው። ብዙ ብዙ መሻሻልና ለውጣለን ብዙ ተጠቃሚ መሆናል ማለት እችላለሁ። ያ የተነሱ ከእኔ በፊት የነበሩ ወንድሞች ያነሱት እንዳለ ሆኖ አሰራር አካባቢ መሻሻል ያለባቸው ዳታ አካባቢ አሁንም ግልጽነቱ ሞር ሪፋይን መሆን ያለባቸው እንዳሉ ሆኖ ማለት ነው። ባለፉት ስድስት ሰባት ዓመታት ፍትሐዊነትን ከማረጋገጥ አንጻር የተሻለ ለውጥ መጥተዋል። አሁንም ተጠናክሮ መቀጠል ይኖርበታል። መሻሻል ያለባቸው ጉዳዮች አሉ። በእኔ በኩል ሰጀስት የማደርገው የፌዴሬሽን ምክር ቤት አጥኚ ቡድንና የገንዘብ ሚኒስቴር ቲም አንድ ላይ ሆኖ እነዚህ የተሻለ አፈጻጸም ያላቸውን አጠናክሮ ማስቀጠል፣ ችግር ያለባቸው ኤራዎች ላይ ስርዓት የማበጀት ጉዳይ በጋራ ከፕላንም ጋር ሆነን የምንሰራው ነው የሚሆነው። በተለይ እነዚህ ቻናል ቱ ሆነው የክልል መንግስታት በደም ማያውቋቸው የክልል ቦፌድን የማይነኩ ሪሶርሶች ካሉ አውቶማቲካሊ በሰርኩላር ኢንተርቪው ማድረግ ይቻላል። እሱ ቶሎ የምንፈታው ችግር ነው የሚሆነው። ምናልባት ከዴቨሎፕመንት ፓርትነር ጋር የተገናኘ ጉዳይ ካለ አሳምነን የምንሄድበት ነው የሚሆነው። ሁሉም ሪሶርሶች የክልል መንግስታት በሚገባ ማወቅ አለባቸው።